አሁንም እንደገና ወደ አርቲፊሻል ኢንቴሊጀንስ እና ኳንተም ኮምፒውተር ውህድ ከመግባታችን በፊት እንደው አጠር ባለመልኩ ኳንተም ሜካኒክስ የሚባለው ነገር ምንድን ነው የሚለውን ነገር ለመገንዘብ እንዲያስችለን ነገር እና በተለይም ከኮምፒውተር ጋር ተያይዞ ያለውን ጠቀሜታ በመጠኑም ቢሆን ቅለል ባለመልኩ ለማሳየት ጥረት አደርጋለሁ። በተለይ በምስል በተደገፈ ሁኔታ ለማየት እንዲያስችለን እንዳ ነገሮችን እናያለን ማለት ነው። ምንድን ነው በኳንተም ሜካኒክስ ውስጥ መጀመሪያ ኳንተም የሚለው ኳንታ፣ ኳንተም የሚባለው ነገር በጣም ረቂቅ የሆኑ የአተም ክፍል አተሞች፣ ማንኛውም ቁስ የተሰራበት አነስተኛው አካል ብለን የምናስበው ሲሆን ከዛም በታች አተሞች ክፍልፋዮች አሏቸው እና ኳንተም ደግሞ በመጨረሻ ኦልሞስት፣ ወደ መጨረሻው አካባቢ መጨረሻ ባይኖረውም የሚገኝ በጣም ረቂቅ የሆነ አነስተኛ የአተም ክፍልፋይ ነው። ስለዚህ እነዚህ ኳንተም የምንላቸውን እነዚህ ፓርቲክልስ በጣም ጥቃቅን የሆኑ ፓርቲክሎች ወይም ኳንተም የምንላቸው ነገሮች እንዴት ይሰራሉ ካል፣ በዛ ደረጃ ያሉ ቁሶች ፓርቲክሎች፣ ባህሪያቸው ምናቸው፣ ሁለ ነገራቸው በትላልቁ ግዙፍ አካላቶች ውስጥ የምናየውን ነገር አይመስልም። በፍጹም የተለየ ዓለም ነው እዛ ውስጥ የሚታየው። ችግሩ እንግዲህ በአይናችን እነዚህን ነገሮችን አናያቸው። በጣም በጣም በጣም የተለየ መሳሪያ ያስፈልገናል። እነዚህን ነገሮችን ለመገንዘብ በጣም በጣም የተለየ የቴክኖሎጂ አይነቶች ሊኖሩ ይገባል። እነሱን ራሱ ባህሪያቸውን ለማየት እንዴት እንደሚዘሩ ለማየት ማለት ነው። ግን በጉልህ የምናያቸው በትልልቁ ከምናያቸው ቁሶች የተለየ ባህሪ ያላቸው ነገሮች ናቸው። ከነዚያ ውስጥ የተወሰኑትን እስቲ በስም ጠቀስ ጠቀስ አድርገናቸው እንያቸው። ያሉትን ፕሪንሲፕልስ ወይም መርሆዎች አንዳንዶቹን እንያቸው። ለምሳሌ አንዱ ኳንተም ሱፐርፖዚሽን የምንለው ነው። ኳንተም ሱፐርፖዚሽን ማለት ምንድን ነው? ያ ኳንተም ወይንም እነዚህ ፓርቲክሎች አንዱ ፓርቲክል አንዱ ንውስ የሆነቿ ነገር በአንድ ጊዜ ብዙ ቦታ መታየት ማለት ነው ባጭሩ። ምን ማለት ነው? አንድ ሰው በአንድ ጊዜ በአንድ ጊዜ ማለት ነው በተለያየ ቦታ ባንዴ መታየት ማለት ነው። እኔ አለሁ ለምሳሌ እዚህ ቦታ አለው። በተመሳሳይ ሰዓት በተመሳሳይ ጊዜ በተለያዩ ቦታዎች በዚሁ መልክ መገኘት ማለት ነው ሱፐርፖዚሽን፣ የትኛውን ቦታ ላይ የመገኘት ባህሪ ማለት ነው። በጣም በጣም ረቂቅና አስገራሚ የፊዚክስ ክፍል ነው። ይህንን ማጥናት አንዳንዴ ይህንን ክፍል በምናጠናበት ጊዜ በመንፈሳዊ ህይወት በሃይማኖት መጽሐፍቶች ውስጥ የምናገኛቸው ፈጽሞ ከባድ የሚመስሉን አንዳንዴ ለማመንም የምንቸግርባቸው ነገሮችን የምናይበትም ባህርያቶች ይታያሉ። እዚህ ውስጥ በአንድ ጊዜ ሁሉም ቦታ የሚታይ ሁሉም ቦታ የሚገኝ ማለት ልዩ ባህሪ ያለው መሆን አለበት። በተለይ በእምነት ዙሪያ ምን ለማለት እንዳሰብኩ የምትረዱ ይመስለኛል። በጣም አስደናቂ የፊዚክስ ክፍል ነው። ይሄን እንግዲህ በስርስት ለማየት በእርግጥ ጊዜ ሊወስድ ይችላል፣ ግን አስፈላጊ አሁንም ግን ሱፐርፖዚሽን ማለት በአንድ ጊዜ ብዙ ቦታ መገኘት ማለት ነው። ስለዚህ ኳንተም ኮምፒውተር አንዱ ይሄንን መርህ ይጠቀማል። ይህን መርህ በመጠቀም ግልጋሎት ላይ ያውላል ማለት ነው። በቴክኖሎጂ ውስጥ እንዴት እንደሚጠቀም የራሱ አሰራሮች አሉ። ያ አስፈላጊ አይደለም። ሌላኛው በኳንተም ሜካኒክስ ውስጥ የምናነሳው ኳንተም ኢንታንግልመንት የምንለው ነው። ኳንተም ኢንታንግልመንት ማለት አንድ ፓርቲክል በአንድ ፓርቲክል ይኖራል። ይሄው ፓርቲክል ከሌላኛው ፓርቲክል ጋር እንዴት ቅጽበታዊ በሆነ ሂደትና ጊዜ ውስጥ እንዴት እንደሚገናኝ የሚያሳይ ማለት ነው። በዚህ በዩኒቨርስ ውስጥ የትኛውም ቦታ ምን ያህል የፈለገውን ያለ ቢራራቁ ሁለት ፓርቲክሎችን ብንወስድ እነዚህ ኳንተም የምንላቸው ሁለቱን ነገሮች ብንወስዳቸው ሁለቱ በምንም ተአምር ልንረዳው በማንችለው ሁኔታ ግንኙነት ይፈጥራሉ። ፍጥነቱ ከፀሐይ ብርሃን ፍጥነትም በላይ ነው። ይሄ ነው ልንለው የማንችለው ነው። በጣም አስገራሚ ነው። አልበርት አንስታይን ይህንን ነገር ለመቀበሉ ራሱ እስከሚቸግረው ድረስ የነበረ ጉዳይ ነው። ይሄ ኳንተም ኢንታንግልመንት ምንድን ነው? መያያዝ ማለት ነው እና ይሄንን በምናይበት ጊዜ በዩኒቨርሳችንና ማንኛውም ነገር እርስ በራሱ ይገናኛል፣ ይነካካል፣ አይነጣጠልም የሚለውንም ነገር ያሳይናል። ኳንተም ሜካኒክስ በሚገርም ሁኔታ ሰዎች ከአተም ነው የተሰራ ነው፣ አተሞቹ ከእነዚህ ፓርቲክሎች ነው የተሰራው። ስለዚህ ሰዎች ብቻም ሳይሆን የትኛውም አካል እርስ በራሱ የሚገናኝ ይሆናል። በዚህ መርህ ፕሪንስፕል መሰረት፣ በኳንተም ኢንታንግልመንት መሰረት የሚነጣጠል ነገር የለም ስለማናየው ስለማይሰማ፣ ስለማናቀው ነው እንጂ ለእኛ ሴንስ ስለማናረግ ነው እንጂ፣ በኳንተም ኢንታንግልመንት የተቆላለፈ ዓለም ነው ዩኒቨርሳችን ማለት ነው። ስለዚህ አንድ ፓርቲክል የፈለገውን ያህል ይራቅ ከሌላኛው ጋር ይገናኛል። ለምሳሌ እዚህ ሆኖ ግራ እጅ ቢኖር አውቶማቲካሊ በሌላኛው ዓለም በጣም ሩቅ በሆነው በኩል ደግሞ የእሱ ተጓዳኝ የሆነ ቀኝ እጅን ታገኛላችሁ። ገምጡ፣ ግራ ከሆነ እዛ ቀኝ እጅ አለ ለማለት ያስደፍራል በሳይንሱ ማለት ነው። በዚህ ሳይንስ መሰረት ይባላል ማለት ነው። በአጠቃላይ በአንድ ጊዜ በአንድ ጊዜ ሁለት ቦታ ያሉ ነገሮችን እንዴት እንደምናገናኝ የሚያሳየን የፊዚክስ የኳንተም ሜካኒክስ ወይም ኳንተም ፊዚክስ የሚባለው ነገር ነው። ሌሎችም አሉ። ለምሳሌ ኳንተም ታነሊንግ የሚባል ነገር አለ። ኳንተም ታነሊንግ ደግሞ ምንድን ነው? እነዚህ ፓርቲክሎች ምንም ነገር ሳያግዳቸው በየትኛውም ነገር ውስጥ የመጓዝ ባህሪያቸው ነው። ለምሳሌ ግድግዳ ቢኖር ግድግዳ ሳያግደው ያ ነገር በግድግዳ ውስጥ ያልፋል ማለት ነው ፓርቲክሎች ስለዚህ እንዳልኳቸው ቀደም ብዬ በእምነትም በሃይማኖት መጽሐፍቶችም ውስጥ የምናያቸው ነገሮች እውን ሊሆኑ እንደሚችሉ በዚህ በኳንተም ሜካኒክስ ውስጥ እራሱ መረዳት ይቻላል። በጣም የሚደንቅ ነው በእውነት ይህን ማወቅ እራሱ። በዚህ መሰረት አንድ አካል ፓርቲክል ኳንተሙ ምንም ነገር ሳግደው አንድን ነገር በዛ አካል ውስጥ ማለፍ ይችላል ማለት ነው። አቋርጦ በውስጡ መጓዝ ይችላል ሳግደው ማለት ነው። አንድ ሰው ግድግዳ ቢኖርም በግድግዳ ውስጥ ያልፋል እንደ ማለት ነው። ምንም ነገር ሳግደው በዛ በፓርቲክል ደረጃ ነው፣ በኳንተም ሌቨል ያለውን ነገር ነው የምናወራው አሁን በጉዞ ዓለም በዚህ በሚታየው በግዙፎ ዓለም ውስጥ የምናየው አይነት ነገር ሲሆን በዛ ደረጃ ማለት ነው። በእርግጥ ትላልቆ ቸንቁሶች ከዚህ የተሰሩት እና ከዚህ በመነሳት ሌሎች ነገሮችም በዚህ ይህን ነገር ማድረግ ቢችሉ የሚያስገርመን አይሆንም ማለት ነው እና እንደገና እምነት መጻሕፍቶች ውስጥ፣ የሃይማኖት መጻሕፍቶች ውስጥ ያሉ ነገሮችን ማየትም ያስፈልጋል። አስደናቂ ነገሮች ምናልባት እዛ ላይ የእምነት ውስጥ ያለው ነገር እና በኳንተም ፊዚክስ ወይም በኳንተም ሜካኒክስ ውስጥ ያለው ነገር የሚገናኝበትም ቦታ ነው ማለት ይቻላል። በጣም የሚደንቅ ነው። ሌሎችም አሉ። ግን የኳንተም ሜካኒክስ ፓርቲክሎችን ስናጠና በኳንተም ሜካኒክስ እነዚህን ነገሮችን ነው የምናየውና ዝርዝሩን ለመረዳት በጣም ከበድና ወሰብሰብ ያለም ስለሆነ አስፈላጊም አይደለም። ይህንን የፊዚክስ የሚያጠኑ ነው። በዩኒቨርሲቲ ደረጃ ፊዚክስን የሚማሩ ተማሪዎች እና በዛ ዙሪያ ያሉ በደንብ ሊረዱት ይችላሉ፣ ሊያውቁ ይችላሉ። ይሄንን የበለጠ ለሌላው ማስረዳት የሚችሉበት ደረጃ ነው። ስለዚህ ይሄንን ነገር በኮምፒውተር ውስጥ አስገብተን እንዴት ስራ ላይ እናውላለን፣ እንዴት እንጠቀማለን ተብሎ በዚህ መሰረት ነው የኳንተም ኮምፒውተር ቴክኖሎጂ እየተፈጠረው እየመጣ ነው። አሁን አገልግሎት ላይ እየዋለ ያለው ነው። ስለዚህ ኳንተም ሜካኒክስ በመጠኑም የተወሰኑ ሀሳቦችን ለመረዳት ያህል ያንን ያገኛል። ግን በራሱ የኳንተም ሜካኒክስን አሰራሮችን ብታዩ ስለ እውነት ነው የምላችው። በተለይ እምነት ውስጥ መሰወር፣ በአንድ ጊዜ ሁሉም ቦታ መገኘት፣ ምንም የማግደው በየትኛውም ነገር ውስጥ ማለፍ እንደሚቻል ብዙ ብዙ ብዙ ነገሮችን የምታዩበት ነው የሚሆነው በሚደንቅ ሁኔታ በአንድ ወቅት ይሄ እንዴት ይቻላል ተብሎ ጥርጣሬ ውስጥ የሚከት ነገር ራሴን ጨምሮ ማለት ነው። በራሴ ረጅም ጊዜ ፊዚክስን አጥንቻለው ብዙ ነገሮችን አይቻለው፣ ሌላውንም አይቻለው። ፊዚክስ ሄዶ ሄዶ በእንደዚያ ደረጃ ውስጥ መጥቶ ሃይማኖት፣ መጽሐፍቶች ውስጥ ያሉትን በተቻለ መጠን እነሱንም አንብቤ ለመረዳት ጥረት አድርጌ ያለው በተለያየ ሃይማኖቶች ውስጥ ያለው ሀሳቦችንም ስለዚህ ይደንቃቸዋል። አንዳንዴ አፈጣጠራችን እንዴት ይሄ ዓለም እንደተፈጠረ የሚደንቅ ነገር ነው የምታገኙት፣ እና ሳይንሱም ራሱ እምነት ውስጥ ያለውንም ነገር የበለጠ እንድታውቁ ሁለቱም እንዴት እንደሚገናኝ እራሱ የሚገርም ትስር ነው ልትረዱ የምትችሉት እና ይህንን በእርግጥ ያነሳሁት አሁን ከኳንተም ኮምፒውቴሽን ወይ ኳንተም ኮምፒውተር አሁን ከአርቲፊሻል ኢንቴሊጀንስ ጋር ሲገናኝ ደግሞ ምን ይፈጥራል የሚለውን ነገር ለመረዳት ነው። በዚሁ ምክንያት ነው ይህንን ያቀረብኩት እና መጠነኛ ግንዛቤ እንዲኖራቸው ነው። የሁለቱ አንድ ላይ መሆን ደግሞ ይችን ዓለም በጣም የተወሳሰበ እና ልዩ ዓለም እንደሚያደርጋት ነው። ኳንተም ኮምፒውተር ፍጥነቱ ምኑ ምኑ የሚገርማችሁ ነው። ሌላው ቀርቶ የስሌት አቅሙን ስታዩ ተለያየ ቪዲዮዎችም ውስጥ አያይዤ አቀርበላቸዋለሁ። በእንግሊዝኛም ቢሆንም ከተለያየ ቦታ የተወሰዱ የቪዲዮ ክሊፖች አሉ። እዛ ስሰማቸው የሚደንቋቸው ነገሮች አሉ። ምናልባት በዝርዝርም እናያቸዋለን። አንዳንዴ የምንኖርበትንም ዓለም ያለንበትንም ዓለም አኗኗራችንን፣ አፈጣጠራችን አሁንም ከመንፈሳዊ ሕይወት ጋር ተይዞ ያለንም ነገር እንደገና አይተን እራሳችንን መገምገም ያለብንም ነገር ይመስለኛል ምክንያቱም ኳንተም ሜካኒክስ የሚያሳይ ምንድን ነው? የሳይንስ ምርምር ማለቂያ የሌለው በጣም ብዙ ስብስብ ነገሮችን የሚያመጣ ሆኖም ግን እያንዳንዱም ነገር ኬት መጣ የሚለውንም ነገር ቁርጥ ያለ ነገር ማግኘት ወደ አለመቻሉ ሁሉ ነው እየሄደ ያለው ብዬ ነው መገነዘበው ከማየው ማለት ነው። ያ ምንድነው ከጀርባው ወደደምንጠላም ይሄ ሳይንስ አንድ ፈጣሪ አምላክ እንዳለ የሚጠቁሙን ጠንካራ ጠንካራ ማስረጃዎችም ውስጡ ያሳያሉ እና አንዳንድ ጊዜ ዝም ብለን ቀለል አድርገን ወይም አጣጥለን የምናያቸው ነገሮች ከእውቀት ማነስም ጭምር ሊሆን ይችላል እና በእውቀታችን በጣም ጠንካራ ግንዛቤ እስካላገኘን ድረስ አንድ ነገር ላይ ተነስቶ ዝም ብሎ መወሰንም በራሱ ስህተትም አለው ብዬ ነው የማስበው። ለምሳሌ ጥራዝ ነጠቅ የሆነ እውቀት ተነስቶ ፈጣሪ የለም ብሎ ቢባል ወይ ቢል አንድ ሰው ከእውቀት ማነስ ነው እዛ ድምዳሜ ላይ የደረሰው ብዬ ነው የማስበው። ምክንያቱም የሳይንስ ምርምር ስፋቱ ጥልቀቶ አሁን ባለ ሁኔታ በሚደንቃቸው ሁኔታ በጣም ውስብስብና ይሄንን ለማለትም የሚያስደፍርም አይደለም። እንደውም በጣም እርግጠኛ የሆነ የመጣው ይሄንን ቅንብር የፈጠረ ፈጣሪ መኖሩን የበለጠ የፊዚክስ ሳይንስ ወይም ኳንቶም ሜካኒክስ